እነሱ በደቂቃዎች የፈቱት የሰቂፋው ውይይት በዛሬው ዘመን ቢሆን ኖሮ ስንት ገንዘብ በፈሰሰበት፣ ስንት ጉልበት በባከነበት እና እንደገና ደግሞ ውጤቱም እንዲህ ያማረ ባልሆነ ነበር። ሰዎቹ ለአላህ የቆሙ ስለሆኑ ትንሽ ሲወያዩ እውነታውን ነው የሚፈልጉት እና ወደ ቁም ነገሩ ተመልሰዋል። ዑመር ከሰሯቸው ስራዎች መካከል አንዳንዱን ለመጥቀስ ያህል ባጭሩ የአቡበክር የቅርብ አማካሪ ነበሩ። አቡበክር رضی الله تعالی عنه በሚገጥማቸው ነገር ሁሉ ዑመርን ያማክራሉ። የዑመርን ሐሳብም ደግሞ አይዘሉም። ለምን ዑመር አእምሯቸው ብሩህ ነው። ነገሮችን በቀላሉ መረዳትና መፍትሄን መስጠት ይችላሉ። ከሚገርሙ ታሪኮች መካከል አንዱን ለመጥቀስ ያህል ሰይድና ዑመር رضی الله تعالی عنه በአቡበክር ዘመን አስወድ አልዓንሲ የሚባል በጣም ሙስሊሞችን አዛ ያደርግ ነበርና አንድ ታቢዒ አቡ ሙስሊም አልኸውላኒ የሚባል ይዞ እሳት ላይ ጣላቸው። የሱን ነብይነት አልቀበል ሲሉ ማለት ነው። አላህ ደግሞ ከራማ ሰጣቸውና ሳይቃጠሉ ቀሩ። ከዛ አምልጦ መዲና ይመጣሉ። መዲና መስጂድ ውስጥ እየሰገዱ ሲያዋቸው ኬት አገር ነው? ሰግዶ ሲያበቃ ከየመን

ከፍተኛ ፍጅት ነበር የተፈጠረው ብዙ ሰዎችም አብረው ተከተለው ጠመዋል። ያንን ለመቀልበስ ሲሉ አቡበክር ጦር አዝምተዋል በዛ ጦርነት ላይ ብዙ ሰሓቦች አለቁ ከዛ በፊት ቁርአን ባንድ ጥራዝ አልተሰበሰበምና እያንዳንዱ ከነብዩ ሰለላሁ ዐለይሂ ወሰለም የያዘውን ቁርአን የሐፈዘውን ያህል በራሱ ተርቲብ ነበር ይዞ የሚሄደው ዑመር በጣም ነገሩ አሳሰባቸውና ያ ኸሊፈተ ረሱልላህ ይሄ ቁርአን

በዚህ ሌላ ቀዳዳ እንዳይገባና ና ሱናውን እንዳለቅ ብለው አውበክል ይሰጉ። አይ አይደለም፣ ወላ ሁ ኸይራ የነገር መልካም ነገር ነው ብሎ ዑመር ግፊት አደረጉ። ከዚህ በመነሳት ነው እንግዲህ ከእያንዳንዱ ሰሓባ እጅ ያለ ቁርአን ተሰባስቦ ዘይዱ ሳቢት የሚመሩት ግብረ ኃይል ተቋቁሞ በ በአሁኑ ዘበን ዛ እንበለና ቁርአን የተሰባሰበው ማለት ነው።

ከዑመር በተነሳ ሐሳብ አማካኝነት ነው እንግዲህ አቡበክር ረዲየላሁ ተዓላ አንሁ በዑመር ሐሳብ የሚራመዱበት ታሪክ። ይሄ ብቻ አይደለም፣ ብዙ ገጠመኞች ነው ያሉት፣ ግን ይሄ ጎላ ያለው ነው። ኡመትል ኢስላም በአጠቃላይ ከዋሏቸው ከኺላፋው ጊዜ በኋላ ትልቁ የዑመር ስራ ይሄ ነው። ሌሎችም ትላልቅ ስራዎች ስላሏቸው የዑመርን ስራ እንዲባጭሩ ማጠቃለል አይቻልም። ስትራቴጂያዊ የሆነና ዘላቂ የሆነ እስከ ቅያማ ድረስ የሚቀጥል ጠቃሚ ስራ ነበር። ለአቡ በክር ረዲየላሁ ተዓላ አንሁ እያቀረቡ ሲያስፈጽሙ የነበሩት በኺላፋቸው ዘመን ደግሞ ሌላ ትላልቅ ነገር ሰርተዋል፣ ረዲየላሁ ተዓላ አንሁ ወአርዳህ።